ሰላም ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ልጆችዬ? እንዴት ነው ጊዜያችሁ? ሳምንታችሁ ጥሩ እያለፈ ነው? በጣም ጎበዝ ልጆች። ዛሬ እንደዚህ የምታዩትን ቆንጆ ቆንጆ ስራዎች ይዤላችሁ መጥቻለሁ። እናንተም ነቃ ብላችሁ እየተከታተላችሁ ነው አይደል? በጣም ደስ ይላል ልጆች። እስኪ መጀመሪያ ምን ሰራውን ስራ እዩና ገምቱ። አያችሁ እዚህ ጋር እስኪ ምን ይታያችኋል? በጣም ጎበዞች። ሁላችሁም እንግዲህ የውሃ ውስጥ እንስሳ የሆነችውን አሳን ከነ ቤቷ ከነ ብዙ ነገሯ እንደምንሰራት እንደገመታችሁ አልጠራጠር። በጣም ደስ ይላል ልጆችዬ። እንግዲህ ብዙ ጊዜ ስዕል ትምህርት ስትማሩ የተለያዩ የክወና ትምህርቶችን ስትማሩ እንደዚህ አይነት ስራዎችን እንድሰሩ ትታዘዛላችሁ አደ ልጆችዬ። ስለዚህ ዛሬ እኔ በቀላሉ እንዴት እንደሚሰራ አሳያችሁና እናንተ መምህራኖቻችሁ ሲያዟችሁ ትምህርት ቤት ስትሳተፉ ቆንጆ ቆንጆ ስራዎችን እየሰራችሁ ትሄዳላችሁ ማለት ነው። ጎበዝ ልጆች። እሺ ልጆች እንግዲህ እንደዚህ ወላችሁ በጣም የሚያምሩ አሳዎች ውሃ ውስጥ እንዳሉ የሚመስል ተደርጎ ለመስራት በጣም ብዙ ነገሮች ያስፈልጉናል። እነሱን ደግሞ እንድታዘጋጁ እኔ ቀድሜ ልንገራችሁ። እዚህ ጋር የምታዩዋቸውን ነገሮች ለማዘጋጀት በአብዛኛው የተጠቀምነው እንግዲህ ቀለም ያለውን ወረቀት ስለሆነ በአካባቢያችሁ፣ በቤታችሁ ቀለም ያለውን ወረቀት ማዘጋጀት የምትችሉ ከሆነ እነሱን ታዘጋጃላችሁ። ከሌላችሁ ግን ልጆችዬ በምታገኙት ወረቀት መሞከር ስለሚቻል ማንኛውንም ወረቀት መጠቀም ትችላላችሁ። መቀስ ማጣበቂያም ያስፈልገናል። እነዚህን ነገሮች ማርከርንም ጨምራችሁ ማዘጋጀት ይኖርባቸዋል ማለት ነው። እንግዲህ አሁን የነገርኳችሁን ነገሮች እስክታዘጋጁ፣ እኔ ተወሰነ ደቂቃ ሰጥቻችሁ ልመለስ። እሺ ልጆች፣ ተመልሰናል። ዝግጁ ናችሁ? ስራችንን እንጀምር። በጣም ጎበዝ ልጆች። በመጀመሪያ እንግዲህ እዚህ ጋር የምታዩዋቸውን አይነት ቀለም ያላቸውን ወረቀቶች አዘጋጅቻለሁ። በእነዚህ ቀለማት በሰማያዊውና በቀዩ አሳዎቹን ነው የምናዘጋጀው። ዛሬ ደግሞ ለየት ያሉ አሳዎችን እንደምንሰራ እያቸዋቸው። በጣም ትንንሽዬ አሳዎች አይታችሁ ታውቃላችሁ። ውሃ ውስጥ እነሱን የሚመስሉ አሳዎችን እናዘጋጃለን። ልክ እንደዚህ ማለት ነው። ከዛ ደግሞ ሳሩንም የተለያዩ እጽዋትንና ወረቀቱን በመለጣጠፍ ደግሞ የበለጠ እናሳምረዋለን። እሺ በቅድሚያ እንዳልኳችሁ አሳውን ስለሆነ የምንሰራው ይሄ ሁሉ ወረቀት ስለማያስፈልገኝ ከሁለቱም ቀለም የተወሰነ የተወሰነ ክፍል አድርጌ የአሳውን ክፍል እንሰራለን። ይሄ ሁሉ ስለማያስፈልገን መጀመሪያ ሁለት እኩል ቦታ እንጠፈው። ይሄንንም በጣም እንዳይበዛብን ማለት ነው። ከዛም ካጠፍነው በኋላ እንደዚህ ደግሞ የሶስት ማዕዘን ቅርጽ እንዲሰጠን አድርገን እናጥፋለን። ለዛ በምታዩት መልኩን ቆርጠውና፣ አሁን አራት ወረቀቶችን ማግኘት ችለናል። እኛ እስኪ ሁለት አሳዎችን ብቻ እናዘጋጅ። እንዳልኳችሁ እናንተ በምትፈልጉት ብዛት ማዘጋጀት ትችላላችሁ። እንደዚህ አድርገን መጀመሪያ ራሱን ሳንከፍተው እንደዚህ እናደርግና ጫፉን ክፍል ብቻ እናወጣለን። እያችሁ ልክ እንደዚህ አይነት ቅርጽ እንዲዘርጋችሁ ትቆርጣላችሁ። ከዛ ከፈት እናደርገውና እስኪ ሁለት ስለምንሰራ ለየብቻ እየሰራው ላሳያችሁ። በመጀመሪያ በመሀል ያለውን መስመሩን ተከትለን ወደ ውስጥ ገባ ብለን እንቆርጣለን። ከዛ በዚህ በኩልም ሶስት በዛም በኩል ሶስት አድርገን ወደ ውስጥ እንደዚህ እንቆርጣለን። ከዛ እችንም እንደዚች ገባ እንልና እንደ ክንፏ እንድትሆንልን ወደ ውስጥ ገባ አድርገን እንቆርጣታለን። ልክ እንደዚች ማለት ልጆች፣ በተመሳሳይ ሌላኛውንም ክፍል እንደሱ አድርገን እንቆርጣለን አያችሁ ልክ እንደዚህ እናዘጋጃለን ቀዩንም አሁን ያሳየኋችሁ ልክ እንደዛ እስኪ አብረን እናዘጋጀው ቀላል ነው እሺ ልጆች ይሄው ልጆችዬ፣ በዚህ አይነት መንገድ ሰርተን ጨርሰናል። አሁን ምን መሰላችሁ የምናደርገው፣ መጀመሪያ አሳዎቹን እንደዚህ እናደርግና እዚህ ጋር ከክንፎቹ ውጭ ያሉትን እንደዚህ ያዝ በማድረግ በማጣበቂያ እናጣብቃቸዋለን። እያችሁ ትንሽ ኩብ እንዲል አድርገን ካስተካከልነው በኋላ ማጣበቂያ አድርገን ማጣበቅ ያው በዚህ አይነት መንገድ አጣበቅ ነው። ክንፉ እንዲመስልልን ደግሞ እዚህ ታችኛው ላይ ያለውን በደንብ አድርገን እናዘጋጀው። እያችሁ ልጆቻችንም አሳ በደንብ አድርገን አዘጋጀናት። የክንፏን ክፍል ብቻ እዚህ ጋር እናዘጋጃለን፣ ተመሳሳይና የሚያምር እንዲሆንልን ማለት ነው። በዚህ አይነት መንገድ ጨረስን። አሁን ደግሞ በማርከራችን የፊታቸውን ክፍል እንሰራለን። እንደዚህ እናደርግና እንዲመቸን። እያችሁ በዚህ አይነት መንገድ በጣም የሚያማምሩ ቆንጆ ቆንጆ አሳዎችን አዘጋጅተን ጨረስን ማለት ነው። በመቀጠል የምታዩትን አይነት ሰማያዊ ወረቀት ካላችሁ የውሃ ክፍል ብዙ ጊዜ በሰማያዊ አይደለም የምንመስለው ልጆችዬ። እንደሱ እንዲመስልልን ሰማያዊ ባለው ወረቀት ላይ በአረንጓዴ ቀለም ደግሞ ሳሮችን አዘጋጅተን እንለጥፍና እዚህ ጋር የሚያማምሩ አሳዎቻችንን ደግሞ ወስደን እንለጥፍና በጣም የሚያምር ቆንጆ ስራ እናደርገዋለን ማለት ነው። ሁሉም ስለማያስፈልገን የተወሰነው ክፍል ብቻ ወስደን እንስራ። እዚህ ጋር የምታዩትን አይነት ክፍል ደግሞ እንደዚህ ወጣ ገባ አይነት በመቀሳችሁ እየቆረጣችሁ ውሃ ውስጥ በጣም ብዙ አይነት እጽዋቶች አሉ አይደለም? እነሱን እንዲመስልልን አድርገን በዚህ አይነት መንገድ እናዘጋጃለን። ሌላውን ደግሞ የሳር ክፍል እንዲመስል አድርገን እናዘጋጃለን። ይህንን የሁላችሁ እዚህ ጋር በምታዩት መንገድ አንዱን አጭር አንዱን ረጅም እያደረግን እዚህ ጋር እናጣብቃለን። ሌላኛውን ደግሞ እንደዚህ እዚህ ጋር እንደምታዩት የሳሩ ክፍል እንዲመስልልን በደንብ አድርገን ቁርጥና እናጣብቃለን። እሺ፣ ልጆች በምታዩት መንገድ እንደዚህ አድርገን ያዘጋጀነውን ደግሞ እስኪ በማጣበቂያችን እናጣብቃቸው። እሺ፣ ልጆች ይህንን በዚህ መንገድ ካጣበቀን በኋላ የሳሩን ክፍል ደግሞ እዚህ ጋር ጠጋ ብለን እንደዚህ ግማሹን ክፍል ብቻ ማጣበቂያ እንቀባና እንለጥፈዋለን። እሺ ልጆች ተመልከቱ። እዚህ ጋር የምታዩትን አይነት እንደዚህ አድርገን የውሃ ውስጥ ክፍል እንዲሆን አድርገን አዘጋጅተን ጨርሰናል። በመቀጠል ደግሞ ልጆች እዚህ ጋር ያዘጋጀናቸው አሳዎቻችንን እየወሰድን ማጣበቅ ነው። እንዴት እንደሚያምር ተመልከቱት። ብዙ ጊዜ ስታጣብቁ እንዳይበላሽባችሁ የአሳውን የፊት ክፍሉ ጫፏንና የክንፍ ክፍሉን በመያዝ ብቻ ማጣበቅ ይኖርባቸዋል። እያችሁ ውሃ ውስጥ እየተንቀሳቀሱ ያሉ አሳዎች ናቸው ይመስሉት በተለይ እንዳልኳችሁ ብዙ ጊዜ ትምህርት ቤት ላይ ቤታችሁ ስሩ እና ኑ ተብላችሁ ብዙ ጊዜ አሳይመንት ይሰጣችኋል አይደለም። ለሱ ለሱ ደግሞ በጣም ይጠቅማችሁ የሚረዳችሁ የሚያግዛችሁ ስለሆነ በደንብ ልብ ብላችሁ ተከታትላችሁ ትኩረት ሰጥታችሁ ስሩት። እሺ ልጆቼ ጎበዞች፣ እስኪ አሁን እንያቸው ልጆች ተመልከቱ። እናንተ ራሱ ውሃ ውስጥ ያላችሁ አልመሰላችሁ? በጣም ያምራል አይደል ልጆች? ይሄ የእውነት አይመስልም? ጎበዞች። እንደዚህ እንግዲህ እናንተን በጥንቃቄ ከቤተሰቦቻችሁ ጋር ከእህት ወንድሞቻችሁ ጋር በመሆን በደንብ አድርጋችሁ ስሩት እሺ ጎበዝ ልጆች። ለዛሬ እንግዲህ እንደዚህ የሚያምረውን እናንተም ሁላችሁም የምትሳተፉበትን ቆንጆን ስራ ነበር ይዤላችሁ የመጣሁት። በሚቀጥለውም ሳምንት ስንገናኝ እናንተን የሚያሳትፍ በጣም የምትወዱትን ቆንጆ ስራ ይዤላችሁ እመጣለሁ እሺ ከዛው ግን እስካሁን የሰራናቸውን ስራዎች እየተለማመዳችሁ የራሳችሁንም አዳዲስ የፈጠራ ስራዎች እየሰራችሁ ጠብቁኝ። በጣም ጎበዝ ልጆች ትምህርታችሁንም በአግባቡ ተከታተሉ። በጣም ጎበዝ ልጆች ሁኑ። ጎበዝ ልጆች በጣም ወዳችኋለሁ። በጣም ነው ስናፍቁኝ። ቻው ቻው፣ ኢትዮጵያ ልጆች